ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? ውድና ደህና ናችሁ? ሁሉ ሰላም ሁሉ መልካም እኔ ጋር፣ ሁሉ ሰላም ሁሉ መልካም እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮውን ስጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ እንደተለመደው ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬም ተመልሻለሁ ማለት ነው። እንግዲህ ፍቅር ጆሲ እና ኤንዲ ማለት ነው በጆሲ ዩቲዩብ ቻናል ትናንትና የተለቀቀ ቪዲዮ ነበረ። በኤንዲ ቤት ካቆመው የቀጠለ ማለት ነው። ዛሬ ወይ ነገ ደግሞ በፍቅር ቤት እንግዲህ እንደሚታረቁ ተስፋ አድርጋለው ማለት ነው እና በዚህ አጋጣሚ ትዝብቴንም ሀሳቤንም ሰጥቼ ለማለፍ ወዳለሁኝ። ትናንትም ተናግሬዋለሁ፣ ዛሬም ዛሬ የምደግመዋለሁ። ጆንና ኤንዲ ያገናኛቸው ዩቱብ አይደለም። በጣም የሚዋደዱ በአዲስ አበባ ውስጥ በጣም ትልቅ ፈተና እና ወጣ ውረድን ያለፉ የሚዋደዱ ወንድማማቾች ናቸው። ወንድማማቾች ብለኔ ምንም መወለድ ቋንቋ ነው እውነት ለመናገር ማለት ነው። የሚያስደምም ታሪክ ያላቸው አንዳቸው ለአንዳቸው ዋጋ የሚከፍሉ ልጆች ናቸው። በጣም ጸባይ ሰናዮች፣ በጣም ጎበዞች። በተለይ እንዲህ ለሰዎች ሲል ብዙ ዋጋ የሚከፍል ልጅ ነው። ያው ጆንም አሁን ያሳየን ይሄንን ስለሆነ ማለት ነው እና በጓደኞች መሀል አንዱ ለአንዱ መስዋዕት መሆን ያለ ነው። ጆን ለኢንዲ በማሰብ ያደረገው ነገር ኢንዲ ጋር ሲደርስ ደግሞ እንደ ጥፋት ሆኖ ታይቶታል ወይም አስከፍቶታል። ነገር ግን በወቅቱ ሳያቅ፣ አዎ በኢንዲ ቦታ ብሆን እኔም እከፋለሁኝ ምክንያቱን ስላላወቅኩ ነገር ግን ይህን ያደረገበትን ምክንያት እጠይቅ ነበረ እንደ አንድ እንደሚዋደዱ ወንድማማቾች እንደ አንድ ብዙ እንዳሳልፉ ጓደኛሞች ጓደኛ ይህን ነገር ሊያደርግበት የቻለው ምክንያት ምንድን ነው የሚለውን ነገር ኤንዲ ማጣራትና መጠየቅ ነበረበት። ጆን ደግሞ ይህን ነገር ሲሰራ ከሱ ጋር ተወያይቶ ነበረ ማድረግ የነበረበት እንጂ በደፈናው ነገሮችን በራሱ መፈጸም አልነበረበትም። ቢወያዩ ጓደኝነታቸውንም ሳያጡ ነገሩንም ማስተካከል ይቻል ነበረ ማለት ነው። እንደዚህ አይነት ከውጭ የሚመጡ እቃዎች ምናምን በነገራቸው ላይ በጣም ችግር ሊያስከትሉ የሚችሉ ነገሮች አሏቸው። ኢቭን ታውቃላችሁ፣ ከኢትዮጵያም ይሁን ከአረብ ሀገራት ከአንዱ ወደ አንዱ ሀገር ስትዘዋወሩ የሰው ቀይዛቸው የምትሄዱ በዚህ አጋጣሚ ትምህርት ሊሆናችሁ ይገባል። ታስታውሳላችሁ፣ ቻይና ሀገር ስትሄድ አንድ እህታችን ይኸው፣ እድሜ ልኳን የት ትሞት ትኑር አይታወቅም የቁም እስከ ረጅም ዓመት ድረስ እስር ቤት ውስጥ እንደነበረች ነው ሲነገር የነበረው። አሁን ላይ ግን ምን እንዳረጓት ሊታወቅ አይችልም። ምክንያቱም እኛም አንድ ሰሞን ጮህን ዝም ስለምንል ማለት ነው። ለሰው ባረገችው ደግነት ነው ዋጋ ይከፈለችው እና የኢንዲም ዕቃ አሁን ሲመጣ ውስጡ እሱን ከአስራ አምስት ዓመት በላይ ሊያሳስረው የሚችል ነገር እንደነበረ ቮይሱን ከነ ፎቶ ማስረጃ ቀርቦለታል። ነገር ግን ያው በወቅቱ የሆነው ነገር እንደ አንድ ወንድም ጆኒ መስዋዕት ቢከፍልበትም ኤንዲን ደግሞ አበሳጭቶታል። ነገር ግን አሁን ላይ እናንተ የሚያምርባችሁ እንደ ድሯችሁ ወንድማማችነታችሁ ነው። አንዳችሁ ለአንዳችሁ ብዙ ዋጋ የምትከፍሉ ልጆች እንደሆናችሁ እኔ በደንብ አውቃለሁኝ። ምናልባት ዩቲብ ላይ የሰላሳ ደቂቃ ቪዲዮ ብቻ አይደለም፣ እኔ ብዙ ነገር ስለማውቅ እናንተን እንዲህ ይሄ ሊያለያያችሁ የሚችል ነገር አይደለም። ኤንዲ ከዛ በኋላ በ በጣም ብዙ ውጣ ወረድና ፈተናዎችን አግኝ አይቷል። በነገራችን ላይ ማለት ነው ያም ነገር ተበለሻሽቶበት እንደገናም ደግሞ ከዛ በኋላ ደግሞ ዩቲዩበር ተብሎ በሚመጡ ሰዎች ብዙ ተወድቷል። እንዲህ ማለት ነው ብዙ እንዲህ ብዬ ልነግራችሁ የማልችላቸው ነገሮች በሱ ህይወት ላይ ተፈራርቀዋል። ፈጣሪ ፈቅዶለት ፈጣሪ ረድቶት ደግሞ እየወጣ እየወረደ እዚህ ጋር ደርሷል። ጆንም ደግሞ በዛ መካከል በአምስት ወር ልዩነት ውስጥ ነገሮች ምንም ቢበላሹበት ከጎኑ ሆኖ ወር መርዳት ባለመቻሉ የሚያበሳጨው ወይም የሚያስጨንቀው ነገር አለ። እና እንዲህ በጣም ብዙ ያልተናገራቸው ብዙ ያለፋቸው ውጣ ወረዶችን ጭምር ስላሉ እንደገና ይሄ ሲጨመር ደግሞ ስለምን ያስከፋም። ጆን በወቅቱ መናገር ቢኖርበትም ይሄን ነገር እንዲህ ያስከትላል ብሎ ባለማሰቡም ስለሆነ የተደረገው። ሁለታችሁም ቁጭ ብላችሁ እንደ ወጣት እንደተረጋጋ ሰው ሆናችሁ አውርታችሁበት ወደ ሰላም እንድትመለሱ ፈልጋለሁ። ኔ አንዳችሁ ለአንዳችሁ በደንብ ታስፈልጋላችሁ። እናንተ ያገናኛችሁ ዩቱብ እስካልሆነ ድረስ ወንድማማችነታችሁ ሊቀጥል ነው የሚገባው። ሰው ያለያያችሁም ሆነ ሰው ሊያገናኛችሁ የሚችለው ነገር የለም። እንደ ዘመኑ ፍቅር በዩቱብ የተገናኘ ፍቅር አይደለም። ዩቲዩብ ላይ ያገኛችሁት ሰው ወረተኛ ነው። ኦኬ ኢቭን ኦዲንስን በሉት የሆነ ሳምባሊ ተከትሎ ነው የሚመጣው። እናንተ ቤት ያንን ሰው ካላያችሁት እዛ ቤት ትቶ የሚጠፋ ኦዲንስ ነው ያለው። በተለይ ለኛ፣ አሁን እኛ በሰው ፎቶ ለምንሰራው ኦዲንስ ማለት ዘጠና ፐርሰንት የሚሆነው እናንተን ብሎ ሳይሆን የምንለጥፉትን ብሎ ነው የሚመጣው። ምናልባት ነገር በራሳችንን ነገር በምንሰራ ሰር እኛን ወደው ሊቀሩ ይችላሉ። እንዲሁም ደግሞ ከራሳችን ስራ ስንመጣ የውሸት ኦዲየንስ የነበሩት ይጠፋሉ ማለት ነው። ግን የሚያስፈልጋችሁ እውነተኛ ወዳጅ ነው። ሰውን ተከትሎ ሳይሆን የእናንተን ማንነት ወዶ የሚመጣ ሰው ነው የሚያስፈልጋችሁ እና እናንተ ደግሞ ወረት የሚያጠቃው ወይ ደግሞ ወረት የሚያገኘው ፍቅር አይደለም ያላችሁ ወንድማማቾች ናችሁ። ጆን እና ኤንዲ በደንብ ትሰሙኝ ያላችሁ አውቃለሁ፣ ወንድማማቾች ናችሁ። ስለዚህ መታረቅ አለባችሁ። ሌላው ፍቅርዬን ብላችሁ የገባችሁ ኮሜንቶቹን በተቻለ መጠን ለማየት ሞክሬያለሁ። ያው ሁላችሁ ፍቅርዬን ብለን የመጣን የሚል ነገር ጽፋችኋል። ግን የበለጠ ደግሞ ስለ ቪዲዮ ኮሜንት ብትጽፉ ፍቅር ከእነሱ ጋር የመስራት እድል ይሰፋላታል ብዬ አስባለሁ። እንድሰራ ከፈለጋችሁ ማለት ነው። አንዳንድ ጊዜ ከማይሆን ሰው ጋር ወይም ደግሞ ሊሆን የማይችል ነገር ይዛ ስመጣ ደግፋችሁ፣ ጥሩ ነገር ላይ ስመጣ ለምን የምትሉት ነገር ያስቀኛል። በዘፈቀድ የምትነዱ ሰዎች አላችሁ። ይሄ ምንም አይጠቅማችሁም ማለት ነው። ስለዚህ የትም ቦታ ፍቅርን ስታይዋት እሷን ብዬ መጣ ብቻ ሳይሆን ብላችሁ መጻፍ ያለባችሁ ማለት ያልደስኳችሁ አይደለም ወይ ፍንጭ ነው የሰጠኋችሁ ለሚገባው ሰው ስለሚገባው ማለት የማይገባችሁ አይመለከተኝም እኔ እሷ እንድትሰራ ፍንጭ ከፈለጋችሁ ፍንጭ የሚመጣው ከኛ ከትናንሽ ዩቲዩበሮች እና ከኮሜንት ስለሆነ እንዲቀጥሉበት የምትፈልጉት ቪዲዮ ሲኖር ስለ ቪዲዮ ሀሳብ ብጽፉ መስራት ትችላለ ልጅቷ በጣም ያሳቀኝ ኮሜንት አለ። በየሰው ቤት ምን ትሰሪያለሽ፣ በቻናልሽ ካላይ ስጋ ብቻ ስሪ የሚል ኮሜንት አይቻለው። ይሄ የቀሽም ሰው ኮሜንት ነው። ስለ ዩትዩብ የማያቅሰው ዝም ብሎ ያወራ አልገባችሁ። ዩትዩብ ቲም ይፈልጋል። እኛ ከቤት መውጣት ስለማንችል ነው የሰው ፎቶ የምንለጥፈው። እውነትን ስነግራችሁ ቅልሽልሽ ይውለኛል። ያው ነገሮች እስኪያልፉ ግን ያው ትለጥፋላችሁ፣ ችግር የለውም። በራሱ ማንነት መስራት የሚፈልግ ሰው ነፍ ነው ያለው ከኛ ውስጥ ያለ መመቻቸት እንጂ ማለት ነው። እና ከከሌጋ ስሪ ከከሌጋ ትስሪ ሳይሆን የስራውን መንገድ እንድታስተካክል ነው መስመር ማስያዝ ያለባችሁ። በባለፈውን አንድ ቪዲዮ አይቼ የነበረ በቃ ያለኔ ቪዲዮ ተገቢ ቪዲዮ አልነበረም። ገባችሁ። እና ተገቢ የሆኑ ቪዲዮዎች አሉ። ድራማ የሚሰራ ምንም ሚሰራ ምንም ሚሰራ ሊመጥኗቸው የሚችሉ ነገሮች ውስጥ መስራት ነው። ይሄ አሁን አስታራቂ የሆነ ነው እዚህ ቤት የመጣችው። ሶስቱም ቻናል ላይ አንዳንድ ቪዲዮ ይኖራል። ከየት ታመጣው ነበር? ይህም ቪዲዮ ቀልድ ነው፣ አንድ ቪዲዮ ማግኘት ሲቀጥል፣ ደግሞ የአንዱን ኦዲየንስ አንዱ ማግኘት ቀልድ ነው። ስለዚህ ጭንቅላታችሁን ሰፋ አድርጋችሁ አስቡ፣ በደፈነው አትመሩ። እድገቷን ለምትፈልጉ ሰዎች ነው ይሄን የምናገረው። እድገቷን በማስመሰል ስለምትደግፋት አይመለከተኝም ግን ደግሞ ከልባችሁ የምታደንቋት የምትወዷት ስላላችሁ ስለማቅ ሳይገባችሁ እያደረጋችሁ ያለ ነገር ከሆነ እንድትረዱት ስለምፈልግ ነው። ይህንም ነግራችሁ ሌላው እሷን ስታነሻት ነበረ። ምንወድሽ ላን ከፋን ምናምን ላላችሁኝ ምንም የሚያስከፋ ነገር አልተናገርኩም። ከከፋችሁ ምርጫችሁ የራሳችሁ ነው፣ መብታችሁ ነው። እኔ ሰው ይከፈዋል ብዬ ወይ ደግሞ ሰው ይደሰትብኛል ብዬ ሳይሆን ህሊኔንም ማስቀድመው ህሊናዬ ያልፈቀደውን ነገር ልሰራ አልችልም። ይሄ ነው ያለው ነገር ማለት ነው። እና ለማንኛውም የስሩ ጸቡ እውነት ነው፣ ነገር ግን ይታረቃሉ። በዚሁ አይቀጥሉም። አስታራቂ ኮሜንት ጻፉላቸው። ጆሲ እሱን ከድቶት የመሰላችሁ ሰዎች ምናምን ትኖር አላችሁ። ጆሲ በፍጹም ከድቶት አይደለም ኦኬ። በጣም ዛሬ እንደምታዩት ጓደኝታ ለምነሱ እነሱ ያሳለፉት ማለት ነው እና ቀልድም እየመሰላችሁ ድራማ የሚመሰላችሁ አላችሁ። ይሄ ድራማ አይደለም እውነት ነው። በጣም የኢንዲን ቪዲዮች የምትከታተሉ ሰዎች ይሄ ቪዲዮ ፍንትው ብሎ ያስወጣላችኋል ብዬ አስባለሁ። ነገሮች ማለት ነው የሆነ ጊዜ እንደውም በጣም ብዙዎች በዛኛው ቻናሌ አራሳምሪ ስለ ኢንዲ የሆነ ነገር ወይ ምናምን አንዳንድ ነገር ብያችሁ ነበረ ማለት ነው። እና ብቻ ከባድ ነው። ዞሮ ዞሮ ለማንኛውም ሁሉ ለበጎ ነው። ኤንዲም ትንሽ ይስራ ከፍ ይበል፣ ለውጥ ያስፈልገዋል። ወጣት ነው፣ ብዙ ነገሮችን ማድረግ መሻሻል አለበት። ጆንም አካውንቱ እንደምታዩት እየተንቀሳቀሰ አይደለም። ፍቅርም እንደ ጀማሪ ያው አዲስ አካውንት ስለሆነ መስራት አለባት። ከሰው ጋር ስትመጣ የምትመጣበትን መንገድ እንድታስተካክል ነው እንጂ መምከር ያለባችሁ ከከሌ ከከሌጋ ከከሌ ጋር ትንጫ አይደለም ማለት ያለባችሁ፣ ግን የምትመጣበትን መንገድ እንድታስተካክል መምራት ነው። በሄደችበት ግን ያኛውን ሰው የምትናገሩ ግን ከሆነ ግን ያኛው ኦዲየንስ ምን እያደረገ ነው የሚሄደው? እሷን የባሰ እየጠላት እየጠላት አዲስ ኦዲየንስ ማፍራት አትችልም ያለውንም እያጣፍ ትሄዳለች። ምክንያቱም የሁሉም ዩቲዩበሮች ወዲንስ አንድ ናቸው፣ በነገራችን ላይ ማለት ነው። አንድ አይነት ናቸው። ምክንያቱም አንዱ ከአንዱ እየተሳሳበ ስለመጣ ዜጋ ስለደረሰ ሁሉም ኢትዮጵያዊ የሆነ የተለየ የሚመጣ ዜጋ ስለሌለ ማለት ነው። እና በተሻላችሁ መጠን በፍቅር በመዋደድ ልትደግፉ ይገባል። ቪዲዮውን እስካሁን ስለተከታተላችሁ ከልብ አመሰግናለሁ። አሁንም የተመቻችሁ ላይክ፣ ያልተመቻችሁ ዲስላይክ እንዲሁም ስክሮል ማድረግ ይቻላል። እወዳችኋለሁ። መልካም ጊዜ ጫዋቸው